እናቴ ውዴ ምናምን እያልሽ ነው የምታወራው እዛ ፎቶ ላኪልኝ፣ ማለት ጀመረች የሆነ ቀን። ማንም ሰው ከራሳችን በላይ ማንንም ሰው ማመን የሌለበት፣ ያንኛው ቆሞ ነው የሚጠራው። ዳፋሪ ሰውነቴን ነካችኝ፣ በ የማይነካ ቦታ ላይ ነካችኝ። ራቆቷን ቪዲዮ ለማንም እንዳታሳይ ብለው ወደ የሆኑ ላከችና አጠፋች። ሁኔታዋ ደስ የለም። በቃ አወራሯ የኔ ፍቅር ምናምን እያለች ነው የምታወራው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች የሆናችሁ ውድ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ዛሬም በእግዚአብሔር ፍቃድ ተገናኝተናል። እንደምታስታውሱት እንግዲህ ከሁለት ቀን ነው ከሶስት ቀን በፊት ስለ ሞዛዝዋ ግብረሰዶማዊት ኢትዮጵያዊት አንድ ያቀረብኩት ፕሮግራም ነበረ። የዛ ጊዜ ፕሮግራሙን የተከታተላችሁ ታስታውሳላችሁ። ድምፁ ከደረሰልኝ አስገባለሁ ብዬ ነበረ። አክቹዋሊ ድምፅ አልደረሰም ነበር። አሁን ግን ሙሉ የልጅቷ መረጃ ስለደረሰኝ በድጋሚ በድጋሚ ወደ እናንተ ማድረስ እፈልጋለሁ። ምክንያቱም እንግዲህ ምስክር ነች ይችለች መዲናችን ውስጥ ስንት አይነት ጉድ አለ ለሚለው እች ወጣት በራሷ ላይ የደረሰውን ታሪክ ነው የምታካፍለን። እና ብዙዎቻችን ይሄ እየሆነ እንደሆነ ግንዛቤው እንኳን የለንም። እና በነገራችን ላይ በነገራችን ላይ እንዲህ አይነት የዩቲዩብ ቻናሎች በደንብ ሊኖሩ ስለሚገባ ይሄንን ቻናል በሱፐር ታንክስ በሱፐር ቻት እና በሱፐር ስቲከርስ እንድትደግፉ አደራ ማለት እፈልጋለሁ። እንግዲህ እንደ አለመታደል ሆኖ በእኛ ሀገር ውስጥ እንዲህ አይነት ቻናሎች ብዙ ተመልካች የላቸው። እንዲህ አይነት ቻናሎች እንግዲህ መስዋዕትነት ተከፍሎባቸው ነው የሚሰሩት፣ ቢያንስ ትውልድን ለማዳን ትውልድን ለመታደግ ተብሎ ማለት ነው። ስለዚህ ይህንን ግምት በመክተት በተለይ በውጭው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ቻናሉ ይጠቅመናል እንማርበታለን ብላችሁ ካመናችሁ እንግዲህ ከአምስት ዶላር ጀምሮ ይቻላል። ከአምስት ዶላር ጀምሮ እንደ እያቅማችሁና እንደ እየፍላጎታችሁ ከአምስት ዶላር አስር ዶላር እስከ አምስት መቶ ዶላር ስለሚቻል ቻናሉ ወደፊት በደንብ እየተስፋፋ ትውልድን ያደንዘን ለትውልድ ማንኪያ ይሆን ዘንድ ድጋፋችሁ ያስፈልጋል። ይህንን ማለት ስለፈለጉ ነው። ወደ ዋና ጉዳያችን ስንገባ እንግዲህ የልጅቷ ድምፅና የገጠማት ገጥመኝ ደርሶኛል። ብዙዎቻችሁ ቻናሉን ትከታተላላችሁ። ከደሰበንጋ በንጋ አንድ የቲክቶክ ላይቭ ፕሮግራም ሰርተን ነበረ እና እዛ ላይ ገብታ እሷ ላይ ደርሰውን ታሪክ ጠቅሼ ፕሮግራም መስራት ይታወሳል እና የዝችን ልጅ ሙሉ ሙሉ ሙሉ የድምፅ መረጃ አሰማችኋለሁ እና ያንን ከሰማችሁ በኋላ እንግዲህ የምደርሱበት ኮንክሉዥን ምንድነው፣ መዲናችን መዲናችን መዲናችን ያልኩት ምንድነው መዲናችን ውስጥ የገጠማትን ነገር ስለነገርች ነው። ስፔሲፊካሊ ቦታዎችን ጠቅሳ ማለት ነው። ይሄ ነገር ግን ክፍለ ሀገር ላይ ለምሳሌ ባህር ዳር፣ አዋሳ፣ ሌሎችም ድሬዳዋ፣ ትልልቅ ከተሞች ላይ ይሄ ነገር አለና ርብርብ አድርገን ባለበት ልናቆም ይገባል። እና እቺ ወጣት ምንድን ነው ያጋጠማት፣ ምንድን ነው የሆነው ነው የሚለው ነገር በዝርዝር ትነግረናለች። ባለፈውም ብያቸው ያለው አንድ መቶ ሀምሳ ሺህ ዶላር አይ ሚን ይቅርታ፣ አንድ መቶ ሀምሳ ሺህ ብር ልስጥሽ እና አብረን እንደር ነው ያለቻት። እሱም ብቻውም አይደለም እሷን ለማማለል ብላ እንግዲህ እርቃን የሆነ ፎቶዋን ሁሉ ልካላት ነበር። እሷን ለማማለል ማለት ነው እች ልጅ እንግዲህ ስትናገር እንደሰማናት ስፖርት ቤት ውስጥ ትሬኒንግ የምትሰጥ ልጅ ትመስለኛለች ከንግግሯ እንደሰማት እና አቋሟ ምን የስፖርት አቋም ስለሆነ ያቺ በዛኛው በኩል ያለችዋ ልጅ ወይም ደግሞ የተቀራኒ ፆታ ፍቅር ያደረባት ሴት ያንን አይታ አይቲንክ ተስባለች ብዬ ነው የማስበው። እና ያለቻትን አጠቃላይ ዝርዝር ሁኔታውን ነግራናለች። እና ምን አለቻት? ምን ተባባሉ? ያለው ነገር ምን ይመስላል የሚለው ነገር ከእሷ አንደበት የምንሰማ ይሆናል። እሱም ብቻም አደለም እሷ በነበረችበት ቦታ የክፍል ሀገር ልጅ ነች። ወደ አዲስ አበባ መታለች ነገር ግን ወደ አዲስ አበባ ከመምጣቷ በፊት የነበረችበት ቦታ ላይ የገጠማትንም የተደፈሩ ሕፃናትንም በተመለከተ ያጋጠማትን ነገር ሼር አድርጋናለች በቀጥታው ስርጭት ላይ። ከዛም ላይ ተነስተን እንግዲህ ወላጆች ለዚህም ነው ልጆቻችሁን በደንብ ልትቆጣጠሩ ይገባል የምንለው። እንደውም አንደኛዋ ሴት ልጁ መደፈር ሁሉ አታውቅም ነበረ በኋላ ሲነግራት ሄዳ ስታስመርመር ደም እንደተገኘበት ምናምን የሚል ነገር ታሪክ አካፍላናለች። እና ልጆቻችሁን በደንብ ተከታተሉ፣ ሲመጡ ቼክ አድርጉ የምንለው ያለ ምክንያት አይደለም። እና የተቃራኒ ፆታ መንፈስ፣ እርኩስ መንፈስ ኢትዮጵያ ውስጥ በደንብ አለ። ለመኖሩ ደግሞ አንደኛዋ ምስክር ይቺ ወጣት ነች። እና እስኪ ካንደበቷ አጠቃላይ ሁኔታውን ሰምተን እንመለስ። በጣም ነው ማመሰግ ነው። ምገባም አልመሰለኝም ነበረ። በጣም ነው ማከብር። ደይ ሰቨን እና ወርቅን ደግሞ የኔ ታሌ ነበረ ማውቀው። ደይ ሰቨን በጣም ማለት በደንብ አካባቢያችን ላይ ያሉትን ነገሮችን በደንብ እንድንገነዘብ፣ ያሉትን ነገሮች እንድንረዳ ስለሚተረዳን በጣም ነው ማመሰግ ነው ሞር መጽሐፎችን ማነብ ነበር ነው። አሁን ሰሞኑን አይቲንክ ስለ የሳጥናኤል ጎል ኢትዮጵያ የሚለውን የሰራህበትን የፒራሚዱን አለ አደለ። በሱ ጉዳይ ሞር ከእህቴ ጋር ብቻው በእንደዚህ አይነት ነገሮች እናወራ ነበረ። እሷም ታያለች የዩቱብህን፣ ራሱ ወዲያው እንደለቀቅ ነበር ገብተ የምናየው ሁለታችንም ነው። በጣም ነው የምናመሰግነው። ቢያንስ ደፍሮ እንደዚህ የሚወጣ እንኳን የለም እንዲህ ለሰው ሊያነቃ የሚችል ሰው እንኳን የለም፣ ሁሉም ይፈራል። ግን እግዚአብሔር ጥንካሬንና ብርታትን ሰጥቶ ህዝቡን ልታነቃ ስለተነሳ እግዚአብሔር ዘመንህን ይባርክ፣ ከክፉ ነገሮች ይጠብቅ። በጣም ነው የሚያስፈራው፣ ማንም አይደፍረውም። ሁለታችሁም እግዚአብሔር ከክፉ ነገር ይጠብቃችሁ፣ እያንዳንዱ እርምጃችሁን ይከተላችሁ። ስላምንም አናልብኛም እውነት በጣም ነው የምናመሰግነው። አብዛኛው ደግሞ ወጣት ነው በደንብ እየነቅ ያለው ክላስ በትምህርት ቤቶች ኢንተርናሽናል እስኩሎች ላይ ያሉ ተማሪዎች ናቸው። ሞር በእነዚህ አይነት ነገሮች ላይ እየነቁ ያሉት እና በጣም ነው የምናመሰግነው። አሁን ያንጎች አሉ ወጣቶች፣ ግብረ ሰዶማዊ እንደዚህ ጥቃት ቅርብ የሆኑ አሁን እኔ ራሴ የሆነች ሴት ነበረች ብቻ ያስጠላል። አዲስ አበባ ላይ ያለው ሁኔታ ያስጠላል። አውሪው ችግር የለም አውሪው ሌላው የሚማርበት አይነት ነገር ከሆነ እድል እንስጥሽ እና ና አውሪው አትፍ ይዙ እኔ የአዲስ አበባ ልጅ አይደለሁኝም። የቅርብ ጊዜ ነው የመጣሁት። ና ጂም ትሬይነር ነኝ የመጣሁት ሰዓት ደግሞ ስራ በጣም ነበር የምፈልገው። አንድ አንድ ሲማ ሁለት ሲም ያለኝ አንደኛዋን ነው ለስራ የበተንኩት እና በዛ ነበረ ያወራችኝ ልጅቷ ማለት ነው። ሩት ትባላለች እና ሰላም አለችኝ አክብራ ምናምን ነገር። እኔ መጣውትኝ በደንብ ከሚግባባው ማህበረሰብ ነው ከእንደ ወደ ድሬዳዋ መስመር ማለት ነው። እና ምንም አልመሰለኝም። ረሃ ሆኜ ነው ያወራኋትኝ እንዴት ነሽ ምናምን ነገር አልኳትኝ። እናቴ ውዴ ምናምን ያልሻው የምታወራው ከዛ ፎቶ ላኪልኝ ማለት ጀመረች። የሆነ ቀን ይ ለምንድን ነው የምልክልሽ ምናምን ነገር አልኳት። ችግር የለውም ከሆነ የምልክልሻለሁ አለችኝ። ከዛ ችግር የለውም ላኪሊኝ፣ እኔ አለክም አልኳትኝ። እኔ ሙሉ ፕሮፋይል የለኝ ስላለ አለክም አልኳትኝ ነው። ከዛ የእሷንና የውሻዋን ምናምን አድርጋ ላከችልኝ። ከዛ አወራ እያወራ ኳቲ ሁኔታዋ ደስ የለም፣ በቃ አወራሯ የኔ ፍቅር ምናምን እያለች ነው የምታወራው። በቃ ጭንቅላቴን ማሳመን አልፈለግኩኝም፣ እንደዛ ይሆናል ብዬ ማለት ነው እና መጨረሻ ላይ ከወንዶች ጋር እያወራ ነው እና ወንዶችን አልወዳቸውም ማለች። ለምን ለምን ምናምን አልኳትኝ። ለምን ስላት በቃ እኔ ከወንዶች ጋር ሳውራ ለእኔ ስሜት አይሰጠኝም አለችኝ። ከዛ የዛን ሰዓት ነው በጣም የደነገጥኩት። ማለት እንደዚህ ኤክስፔክት አላደርግም እንዲህ በወንዶች ምናምን አጋጥሞኝ ያውቃል፣ ግን ወንዶች እንዲህ ምናምን አካባቢያችን ላይ ተፈጥሮ ስለሚያውቅ፣ ግን በሴት እንደዚህ ኤክስፔክት አድርጌ አላቀም ነበር። ከዛ ራቁቷን ቪዲዮ ለማንም እንዳታሳይ ብለው ወዲያውኑ ላከችና አጠፋችሁ። ራቁቷን ቪዲዮ ልካልኝ ማለት ነው ከዛ ወዲያውኑ ስትሪክትሊ ላረኳትኝ እና ብሎ ካላረኳትም ነበረ ከዚያ የኔ ውድምናው ፈራሽ እንዴ ምናምን አለችኝ። ችግር የለውም በቃ እሺ ዲል እናደርግ አይነት ወሬ አወራችኝ፣ ነው መቶ ሀምሳ ሺህ ብር ሰጥሻለው አብረሽኝ እደሪ አለችኝ። መቶ ሀምሳ ሺህ ብር ሰጥሻለው አብረንን ደር አንድ ቀን አዳር ብቻ ነው ከአንቺ ጋር የምፈልገው ምናምን አለችኝ። ከዛ እኔ ፖስት ያረኳቸው ፎቶዎች ነበሩ እንትን ላይ ቴሌግራም ላይ ያው ሰው ፊት ሰውነትን ነው የሚያየው፣ ጂመር ስትሆን ደግሞ ሰውነትን ነው የሚያየው አይደለ? ከዛ እኔ እንትን ብዬ ነበረ ፖስት ያደረግኳቸው የጂም ልብስ ለብሽ ምናምን ነበረ። ከዛ ሰውነቴ ምናምን ማድነቅ ሲጀምር አሁንም ድጋሚ ስትሪክትሊ አረኩኝና ብሎክ ማድረግ አልፈለግኩኝም፣ አድርጌ አላቅምም፣ ንቀት ነው የሚመስልኝ። ከዛ ድጋሚ መጣችና በቃ እንስማማ እባክሽን፣ ገርጂ ነው የምንኖረው። ዩዘርኔም የለውም አካውንቷ ፎቶዋ ግን አለኝ። ዩዘርኔም የለውም አካውንቷ። ገርጂ ነው የምኖረው። ኖርማል አለባብሷ፣ ስታይሏ፣ ፖስት የምታደርጋቸው በጠቅላላ በቃ ግልጽ ነው ታቱ ምናምን የጋንጃ ማለት። በእንትን ነው የምታወሩት በሶሻል ሚዲያ ነው ወይስ ቀጥታ ትደውልልሻለች? መስመር በመስመር አይ በሶሻል ሚዲያ በቴሌግራም ላይ ቮይስ ምናምን ታወራኝ ነበረ። ኦኬ ኦኬ ቮይስ ታወራሽ ነበር። አይ ሜቢ ምናልባት ወንድ ከሆነ ፌክ አካውንት ብዬ ነበር። በቃ ቮይስ ከሆነ ልክ ነው፣ ቪዲዮልሽ ከሆነ ቮይስ ታወራኛለች። ሁለት ሲም ያለኝ በዛንኛው ሲምም አንድ ቀን እኔ ያልመሰልኳትኝ መሰለኝ። ያንኛው ሲሜ ፎቶ አያሳይም እና ስታወራኝ በእናት ሽንቴ በቃ ትውልዶችን፣ ምንም አላልኩ ትውልዶችን አታበላሽ፣ በቃ ተይ፣ ረፊ ቅርብሽ ነው ያልኳትኝ፣ በሁለተኛ ሲሜ ደግማ ስትመጣ ማለት ነው። እና እባካችን ሴቶች እንጠንቀቅ። የትኛውም ሴት ማንም ሰው ከራሳችን በላይ ማንንም ሰው ማመን የሌለብን ማለት አሁን፣ በጣም ነው ጊዜ የሚያስጠላው። ቢያንስ ልጆች እንኳን መውጣት እንኳን የማይችሉበት አጋጣሚ ላይ ያለ ነው። በጣም ነው የሚያስጠላው። እኔ ደስ ሰበን ከሀገሬ የገጠመኝን አንድ ነገር ልንገርህና አንድ የሰፈር ልጅ ነበረ ከኛ በአራት ዓመት ነው የሚያንሰው እና እሱም ልጅ ነው እና ለካ እሱም ተደፍሮ ነበረ። ማንም አላወቅ። እና አስፋልት ላይ ነው የሚውለው፣ ያው ከዱርዬዎች ጋር ምናምን ነበረ የሚውለው። ያው ባህሪ ነው እኛ የምንጠብቀው እንጂ በእንደዚህ አይነት ሲቹዌሽን አንጠብቀውም ነበረ ማለት ነው። ከዛ ለካ ሰፈር ውስጥ ሁለት ህፃን ልጆች አሉ። ሁለቱንም ህፃናቶች ነካክተዋቸዋል ሁለቱንም ማለት ነው። ወንዶች ናቸው። ከዛ የሆነ ቀን አንደኛው ልጅ እና ዳቦ ግዛልኝ ብሎ ሲጠራው አንድ የኛ እኩያ የሚሆን ተለቀ ልጅ ነበር እና ያንኛው ቆሞ ነው የሚጠራው፣ ዳፋሪው ልጅ። ከዛ ህፃኑ ደግሞ አልሄድም እያለ ያለቅሳል ማለት ነው። አልገዛም እያለ ያለቅሳል። ከዛ ለምንድ ነው እንደዚህ የምትሆነው ለምንድነው ነው የምታለቅሰው ሲለው፣ እና እንደዚህ እያለኝ እንደዚህ ያደርግኛል ብሎ ነገረው ለእኛ እኩያ ለሚሆነው ልጅ። ከዛ የእኛ ኩያ ልጅ ሄደና ለምንድነው ነው እንደዚህ ያደረግከው ምናምን ብሎት ሲናገረው እገላሃለው ብሎት ማታ ላይ ጠብቆ ቢላ ይዞ ወጥቶ ማነው ጩቤ ይዞ ወጥቶ ሊወጋው ነበር። ከዛ እዚህ መሃል ላይ ቤተሰብ ሰማ። ሁሉም ለሁሉም ተነገረ። ለካ የአንደኛው ልጅ ሀያት ልጇ የመጀመሪያ ጊዜ ልጁ ጥቃት ሲደረስበት ደም አይተውበት ነበረ፣ እና ማንም ሰው እንትን አላለም ወድቆ ነው ነው በቃ ብለው ያሰቡት። ከዛ ሁለቱም ሲመረመሩ የዚኛ የአንድ ሀያት የው ያየችው ልጅ ሲመረመር ተደፍሯል ተባለ። የአንደኛው ቤተሰብ ግን አላስመረምርም፣ እኔ ልጄ እንደዚህ ያልሆነም ብለው ሀያትየው ያዘችው ማለት ነው። ከዛ አንደኛው ብቻ ነው አሁን የታከመው አንደኛው አልታከመም። እና ቤተሰብ እኔ ያላቀም እዚህ ውስጥ እናት ወላጆች ትኖራላችሁ፣ ወጣቶች ትኖራላችሁ። ወደፊት እኛም ወድገን አድገን ልጆች እንወልዳለን፣ ቤተሰብ እናፈራለን። ግን እግዚአብሔር ከእንደዚህ አይነት መዓት እንዲጠብቀን ሁላችንም መጸለይን ያለብን አዎ ሁላችንም ደካሞች ነን ሁላችንም ብዙ ሰነፎች ነን ግን እግዚአብሔር እንዲጣብቀን ደግሞ መጸለይ ያለብን በቃ ምንም አማራጭ የለንም ከመጸለይ እና ከመጸለይ ውጭ እና ደዚያ ቀጥልበት በጣም ነው የምናመሰግነው ህይወታችንን በደንብ እንድናውቀው ወደፊታችንን በደንብ እንድንማርበት እያደረከን ነው እግዚአብሔር ይስጥልን እግዚአብሔር ያክብርልን እድሜያችሁን ይጨምርላችሁ አሜን አመሰግናለሁ አሚን እህታችን በጣም ጥሩ ነገር ነው ያነሳሹ። በጣም አይሆፕ ብዙ ሰው እንደሚማርበት ወርቅ እንዴት አገኘው ነው ሚገርም ነው። እና እም የእሷ መስክርነት ወደኋላ ሄጄ የኔታ የነበርኩበትን ጊዜ እንዳስታውስ ነው ያደረገችኝ። እና እዛ በነበርኩበት ሰዓት እንደ አይነት ተመሳሳይ ታሪኮችን በስፋት ሰርቻ እና ያንን ጊዜ እንዳስታውስ ነው ያደረገችኝ። እንደ አይነት ነገር መለመድ አለበት። ሰዎች የሚያውቁትን ነገር ማጋለጥ አለባቸው ያዩትን ነገር እና ይህ ነገር ሊቀጥል ይገባል ነው የምለው። በጣም እንጂ ልጅቷ እንደዛ መቶ ምናምን ከፍል ከፍልሻለው ያለች ልጅ ድቅለች ወይስ ሙሉ ለሙሉ ሀበሻ ነች? ሀበሻ ነች። ሚገርም ነው ሀበሻ እኔ በነገራችን ላይ ማለት ነው አብዛኛውን ውሎ ቦሌ ነው እና ስራ ቦታይም ቦሌ ነው በቃ እንትናቸው የሚያሳዩት ነገር አለ አደለ ሪያክሽናቸው በቃ ግልጽ ነው የሆነ ደስ የማይል እኔ አሁን ላይ ሴት እኔን እንድታደንቀኝ ከንንም አልፈልገው ማለት የሆነ ጥያቄ ነው ጭንቅላት ውስጥ የሚገባው በቃ በጣም ነው የሆነ ይነካሉ ሰውነትን ይነካል አንድ ቀን ማስታውሰው ጂም ውስጥ መታ ነካችኝ፣ ሰውነቴን ነካችኝ፣ በቃ የማይነካ ቦታ ላይ ነካችኝ። በጣም አልጠበኩኝም፣ እኔ ይህን ያህል ግፍ። በጣም ብዙ ሰው አለ፣ ሻወር ቤት ነው ሰው። በቃ ሻወር ቤት ደግሞ ሴት ሁላችንም ሴቶች ነን ብለን ስለምናስብ አብዛኛው ሰው አይሸፋፈንም እና እኔ እንጃ በጣም ነው የሚያስጠሉት። በተለይ ጂም ቦታ ላይ ደግሞ እባካችሁን ተጠንቀቁ። ጂም ላይ በጣም ነው የሚያስጠላው። በጣም ግልጽ እየሆነ ነው፣ አሁን ከምንም በላይ በጣም ግልጽ እየሆነ ነው። የሆነ ሌላ ሀገር ኢትዮጵያ ውስጥ እንኳን እኔ ያለሁ እንኳን እየመሰለኝ አይደለም። በተለይ ቦሌ ላይ ገርጂ ላይ በጣም ነው የሚያስጠላው። አብዛኛውን ደግሞ ገርጂ ምናምን ቦሌ ላይ ነው እንደዚህ አይነት ነገር ያለው። የሰማችሁት ነው እንግዲህ የሰማችሁት ነው፣ ስለዚህ ከነዚህ አይነት ነገር እራሳችሁን ጠብቁ። ማንም ሰው በገንዘብ እንዳያታልላችሁ። በተለይ ደግሞ ቲኔጀሮች በገንዘብ አትደለሉ፣ በስልክ አትደለሉ፣ በብልት ልጅ ነገር አትደለሉ። ምክንያቱም ያለ ነገር ሰጥተው ሕይወታችሁን ና የሚነጥቋችሁ ነፍሳችሁን፣ እድላችሁን ና የሚነጥቋችሁ የተሻለ እድል አላችሁ። ነገ በራሳቸው ጥረት ትልቅ ቦታ ትደርሳላችሁ። ያንን ሁሉ ሕልማችሁን እና የሚቀሟችሁ እና በጣም ልትጠነቀቁ ይገባል። ሌላው ደግሞ ማህበራዊ ሚዲያ አጠቃቀማችን ላይ በጣም ልንጠነቀቅ ይገባል። በዛ ውስጥ ነው የሚመጡት። ምንድነው የምናየው? ምንድነው የምንመርጠው? ስልክ ይዘን ስንቀመጥ አብዛኛው ትኩረታችን ምን ላይ ነው የሚለው ወሳኝነት ስላለው እራሳቸውን የሚያሻሽሉ ትምህርት፣ ቴክኖሎጂ የመሳሰሉ ነገሮች ላይ ስልክ መያዛችሁ ካልቀረ እዛ ላይ ብታጠፉ ትጠቀማላችሁ እንጂ አትጎዱም። እንጂ ለእንደዚህ አይነት ጉዳይ የምታውሉት ከሆነ ግን በቀላሉ ትጠለፋላችሁ እና ልትጠነቀቁ ይገባል። ከዛ ውጭ እንግዲህ ያስተላልፈችው መልዕክት አለ ሁላችንም ልንጸል ይገባል ብላለች። እንደየ እምነታችን ወደ እግዚአብሔር ልንመለስ ይገባል። ያ ካልሆነ እንዲህ የመጣውን የዝሙት መንፈስ፣ የመጣውን የግብረ ሰዶማዊነት መንፈስ፣ የመጣውን የተቃራኒ ፆታ እርኩስ መንፈስ ልንቋቋመው አንችልምና ወደ እምነታችንም እንመለስ። እግረ መንገድ ማስተላለፍ የምፈልገው ምክር ነው። እንግዲህ የዛሬው መርሃ ግብር ይሄንን ይመስል ነበረ። አብራችሁኝ ይህ ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም